ስትጸልዩ እንዲህ በሉት ክርስቶስን። በሕይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በሕይወታችን ጭንቅ ካለ፣ ጌታ ሆይ ለሳምራዊቷ ያልካትን የሕይወት ውሃ ለእኔም ስጠኝ። ጌታ ሆይ ይህን የሕይወት ውሃ ስጠኝ እንበለው። ይህን ውሃ ስጠኝ፣ ይህን የማያስጠማ ውሃ፣ ይህን ከሆድ ውስጥ የሚፈልቅ የዘላለም የሕይወት ውሃ፣ ይህን የችግር የጭንቅ መገላገያን ሁሉ ውሃ፣ እባክህ ጌታ የሆን ውሃ ስጠኝ። ውሃ ለማንም ነው የሚሰጠው። ግን እንዲሁ ደግሞ አይሰጥም። እንዲሁ አይሰጥም ስንል ክፍያ ኖሮት አይደለም፣ ደጅ ጥናት ኖሮት አይደለም። አንድ መስፈርት ግን አለው። ክርስቲያኖች፣ ዛሬ አሁን ባጭሩ ትምህርቴን ማጠቃልለው ይህን ውሃ ለመጠጣት፣ ማያስጠማውን ውሃ ለመጠጣት ማድረግ የሚገባንን ነገር ነው። ምናስቀድሰው ለምንድን ነው? ምንጾመው፣ ምንጸልየው ለምንድን ነው? ምንሰግደው፣ ምን መጸውተው ለምንድን ነው? ምንፈልገን ነው? ነገሩኝ እስኪ፣ ምንድነው ምንፈልገን ነው? ይህን የምናደርገው የዘላለምን ህይወት ነው አደለም? በምድር ላይ ተመልከቱ በምድር ላይ ህይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ህይወት የሚያስገባ ውሃ በህይወታችን ስንቀዳ ነው ነገራችን አልስተካከል ያለን ያን ውሃ ስራ አልቀዳ ነው ለዛ ነው የማያስጠማ የሚለው ለምን ሌላው ያስጠማል ለምሳሌ ህይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ አሁንም ግን ይጠማል ሀብታሞችን እዩዋቸው ለምሳሌ ሄዱ ጠቢቡም ሄዱ ጉቦም ሰጡ አንዳንዶቹ ማለቴ ነው ሁሉም አይደለም፣ ሀብት ያገኛሉ። ግን ጥማቸው ይረካሉ አይረኩም። ማን ነው በሀብቱ የህይወት ጥሙ ይረካው? ውስኪ ቤጠጣ አይለቀው ሰበን ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የህይወት ዋና እስካልቀዳ ድረስ አይረካም። ስልጣን የቀዱ ሰዎች ይረኩ አረኩ? ፍልስፍና የቀዱ ሰዎች አረኩ? ዮሐንስ አፈወርቅ አባታችን ወደ እዛው በነበረበት በአንጾኪያ ፍልስፍናን ቀርቶ ጠጥቶት ነበረ። ጭልጥ አድርጎ ነው ለዛው የጠጣው። መምህሩ እንዲያው ክርስትና የዚያ ዘመን የፈላስፎች፣ የአዋቂዎች ሁሉ የዘላለም ህይወት አይደለም የአጠቃላይ፣ የነፍሳቸው፣ የእውቀታቸው፣ የአይምሯቸው ጥማት አርኪ ብቸኛው ክርስትና ሆኖ ፈላስፎች ሁሉ እያፈለሰ ሲወስድበት ዮሐንስ አፈወርቅ መምህር ምን ይል ነበር? እኔን የሚተካይ ፈላስፋ እሱ ነበረ። ግን ምን ያረጋል ክርስቲያኖች ይወስድብኛል ይል ነበረ። ምክንያቱ የሚፈራው ለምንድን ነው? ፍልስፍናውን ይጠጣሉ ግን አይረኩም። ሕይወታቸው ደስተኛ አይደሉም። እያቸው፣ በእኛ ሀገር እንኳን አንዳንድ ሰዎች አንዳንድ ወጣቶች፣ እነዚህ እንኳን በእውነቱ ፍልስፍናን ከቃሉ በላይ የሚያውቁትም አይመስለኝም። ቅርታ ይደረግልኝና ግን ፈላስፋ ነኝ ለማለት አሉ፣ ጸጉሩን ፍትንትትን አድርጎ ጃኬቱን አዛልፉ እያለ መሄድ ፈላስፋ የሚሆንም ይመስለዋል። ፈላስፎች ጅሎች እኮ አይደሉም። እውነት አዋቂ ነን ብለው ነው እንደዛ የሚያደርጉ። እንደዚህ መሆን አይደለም። ፍልስፍና አጓጉል ነገር መናገርም አይደለም። ፍልስፍና እኮ ጠያቄው የሕይወት ጠያቄ ነው። እዩት፣ ፊሎዞፊ የሚያስተምር ሰው አብሶሉት ትሩዝ ምንድን ነው ነው የሚለው ወይስ አብሶሉት ትሩዝ ምንድን ነው፣ አብሶሉት ትሩዝ ፍጹም እውነት ምንድን ነው፣ ፍጹም ሕይወት ጠያቄው። ሄደው ጠየቁ፣ ጠጡ፣ ተማሩ፣ ተማሩ፣ አረካ። ዮሐንስ አፈወርቅ አረካ ሲል መጣና ወንጌልን ሲጠጣው ረካ፣ የህይወት ውሃን ጠጣው። የሆኑ የሕይወት ውሃ ሆኖ ፈለቀ። ይው ለሺ ዘመናት ዓለምን ትርጓሜው ትምህርቱ ይፈውሳል። የዮሐንስ አፈወርቅ ፍልስፍናን ከጠጣ በኋላ አልረካ ብሎ ክርስቲያኖ ባስሊዮስ ጎርጎሪዮስ ግሪክ ወርደው ፍልስፍናን ጠጡት አልረካ አሉ። ወደ ክርስቶስ መጡ። ወደ ክርስቶስ ደቀ መዛል ክርስትናን ጠጡት ረኩ። የሕይወት ውሃ ሆኖ ከሆዳቸው ፈለቀ። ጎርጎሪዎስ ነባብ የመለኮት ተባለ። ከዮሐንስ ወንጌላዊ በኋላ ነገረ መለኮትን ያራቀቀ አስደናቂ ውሃ የፈለቀበት ሆነ። ጎርጎሪዎስ ባስልዮስ ሆነ አስገራሚ ነው። ዮሐንስ አፈወርቅ ሆነ ኤፍሬም ሆነ ፍልስፍናን ማሰሯቸውን እየሰበሩ የፍልስፍና ማሰሮ ማሰሮ ወደማይሰበር ወደ ሕይወት ውሃ ምንጭ ወደ ክርስቶስ ገሰገሱ። ባለ ሀብቶች ገሰገሱ፣ ጠቢባን ገሰገሱ። ሌሎቹ እኛ መገስገስ ያለብን ወደዚህ ነው ክርስቲያኖች።